በግለሰብ ተሰርቶ ለዚህ ለቀራኒ ብራን የተከሰያ መታሰብ ይሁን ዘንድ የተሰጠነው ነው። ዘውዲቱ ጊዜ አጼ ምኒልክ ኢየሩሳሌም ሄደው ለዚህ ቦታ የሚሆን የኢየሩሳሌም አፈር አምጥተው አስቂ ነው። እዚህ ቦታ ላይ የኢየሩሳሌም አፈር አስቀምጧል። የተሰራበት ቁስ ምንም ነገር አይታወቅም። ሀገራችን እንደሚታወቀው በከተማችን የመጀመሪያ ደብር ነው። ያው ጥንታዊና የመጀመሪያ እንደመሆኑ መጠን ደግሞ ብዙ ታሪካዊ ጥንታዊ ቅርሶችም አሉበት ከቤተ ክርስቲያኑ ምስረታ ጊዜ ጀምሮ በ1826 ዓ ም የተመሰረተ ቤተ ክርስቲያን ነው ያለንበት ያው እዚህ እንደምታዩት ግቢውንም ነባር የመሆኑ ምልክትና ዋናው የሚያስተምረው ምስክርነት የሚሰጠው የቤተ ክርስቲያኑ አጸድ ነው። በጣም ልዩ ግርማና ልዩ ስጦታ፣ ልዩ ሞገስ የሰጠው እዚህ ያሉ ወይራዎች ከ300 3 ዓመት ከ350 እስከ 500 ዕድሜ ያላቸው ወይራዎች ደብሩ ቀደም ሲል እግዚአብሔር የመረጠው በዚህ እግዚአብሔር እንዲመለክና እንዲመሰገን ፈቃዱ የሆነ ስለነበረ አሁን እዚህ ላይ ነው የምንገኘው። በአጭሩ እንግዲህ የደብር የመጀመሪያ ስሙ አቃቂ መድኃኔ ዓለም የሚባል ነው የነበረው ሲመሰረት በንጉሥ ኃይለ ስላሴ። አቃቂ መድኃኔ ዓለም ጋራ የሚያገናኘውና የሚያመሳስለው ነገር ስላለ ነው። በሁለት ወንዝ የተከበበ ነው። ቦታውም ትንሽ ከፍታ ላይ እና ጉብ ያለ ቦታ ላይ ነው ያለው። ስለዚህ ከአቃቂ ጋር የሚመሳሰል ስለሆነ አቃቂ መድኃኔዓለም የሚል ስያሜ የነበረው ያኔ በዘመኑና በጊዜው ስም ያወጡለት። ሲቀጥልም የንጉሥ ኃይለስላሴ የልጅ ልጅ የሆኑት ዳግማዊ ምንሊክ ወይም አጼ ምንሊክ ይህን ደብር አያታቸው ስለሆነ ያስተዳድሩት ነበረ። በኋላ አጼ ምኒልክ ኢየሩሳሌም ሄደው ለዚህ ቦታ የሚሆን የኢየሩሳሌም አፈር አምጥተው አስጭ ነው እዚህ ቦታ ላይ የኢየሩሳሌም አፈር አስቀምጧል። አፈሩን እዚህ ካስቀመጡ በኋላ ከዛሬ ጀምሮ ቀራኒዮ መድኃኔዓለም ይባል ብለው አቃቂ ይባል የነበረውን ቀራኒዮ የሚለውን ስያሜ ጸይመው ይሄ ደብር ከዛ ጊዜ ጀምሮ እስካሁን ድረስ ቀራንዮ በመድኃኔዓለም በሚል ስያሜ ተሰይሞ ይገኛል። እዚህ አዲስ ሙዚየም አሰርተን ያው የተሻለ ሙዚየም ስላልነበረው ቅርሳ ቅርሱም ለጉብኝት ምቹ ባለመሆኑ፣ ለእይታ ምቹ፣ ለአቀማመጡ ምቹ ባለመሆኑ አዲስ ሙዚየም አሰርተን ደረጃው የጠበቀ ይህ ሙዚየም በመጎብኘት ላይ ይገኛል። አሁን የምንገኘው በመልታን ባላንድ በቀራንዮ መድኃኔዓለም ቤተ ክርስቲያን ቅጽረ ግቢ ውስጥ ነው። ስሜ ቀሲስ ገብረወት ይባላል። የዚህ የቀራንዮ መድኃኔዓለም ቤተ ክርስቲያን ሙዚየም ኃላፊ ነኝ። ይህ ሙዚየም እንግዲህ ከ826 ዓ ም ጀምሮ እስካሁን ያለውን በውስጡ ያለውን ነገሥታት የሰጡትን ቅርሶችን ላስጎብኛችሁ ወደ ውስጥ እገባለሁኝ። ትንሽ አሁን የምንገኘው ሙዚየም ውስጥ ነው። ይህ የምታዩት የሙዚየም ውስጥ ያሉት እቃዎች በንጉስ ኃይለሥላሴ ጊዜ በ1826 ዓመተ ምሕረት የሰጡት የብራና መጽሐፍትና ሰሌዳ፣ እንዲሁም የነሐስ መስቀሎች እንግዲህ እንጨት ላይ ያለ የነሐስ መስቀል፣ የዜማ መጽሐፍት፣ ቅዱስ ያሬድ ከደረሳቸው ድርሶች አንዱ ዝማሬ የሚባል መጽሐፍ አለ። እዚህ ስንመጣ ደግሞ ራሳቸው ንጉስ ኃይለሥላሴ ከንግሥት ቪክቶሪያ ተሰጣቸው የሚነገረው የብርሌ ነው። ይህ በወርቅ የተጌጠ ብርሌ ነው። ያኛው ማህደር ነው። የኛው ደግሞ አፄ ምኒልክ ንጉሠ ነገሥት በተባሉ ጊዜ የደፉት ዘውድ ነው። የኛውም ቤተክርስቲያን ከግለስ የተሰጠ ነው። እነዚህ ከአፄ ምኒልክና ከአፄ ኃይለ ስላሴ የተሰጡ የብር ዘውዶች ናቸው። ውስጥ የቀጭኔ ጭራ አለ። እዚህም እንደዚሁ ዘውድ አለ። ከዚህ ከዘውዱ ጋር ያሉ እንቅራዎች አሉ። የፈረስ ጭራ ቀይ ተፈጥሮ ራሱ ቀይ የሆነ የተፈረስ ጭራና እንደገና የሐር ጭራ አለ። ሐር ጭራ መያዣው ራሱ የዘወን ቀንድ ሆኖ የአንበሳ ምስልና የቁራ አፍ አለበት። የኛው ንጉሥ አፄ ምኒልክ ትልቁን ቤተክርስቲያን ባሰሩ ጊዜ የሰጡት ድባብ ነው። ሁለት ድባቦች ናቸው። የእቴጌ ጣይቱ ካባዎች ናቸው። እነዚህም በወቅቱ ይቀደግድባቸው የነበሩ የቀሳውስት ልብሶች ናቸው። እዚህ ደግሞ ቀሳውስ በሚያገለግሉበት ጊዜ እና ታቦት በሚሸከሙበት ጊዜ የልብሱ የነበረ ተነፋነፍ ሱሪ ነው። እነዚህም በወቅቱ የነበሩ አልባሳት ናቸው። ካህናት እንደውም ታላላቅ አባቶች ጳጳሳት ሲመጡ ይለብሷቸው የነበሩ ልብሶች ናቸው። በዋናነት እንግዲህ ቀጣይ የምናየው ሰጎን እንቁላለ ሰጎን እንቁላለ። እንግዲህ ይህ ቤተክርስቲያን በሚመሰረትበት ጊዜ ይህ አካባቢ በጣም ጫካ የነበረና ሰጎኖቹም እዚሁ አካባቢ ይኖሩ ስለነበረ በዚያን ጊዜ ለቤተክርስቲያን ቤተክርስቲያን ሲሰራ በጉልላቱ ላይ 3፣ 5፣ 7፣ 12፣ 24 ድረስ ይደረጉ የነበሩ ሰጎን እንቁላሎች ናቸው። ይሄን እንግዲህ ለመሳሌነት አቅርበናል። በዚህ ቤተክርስቲያን ግቢ ውስጥ የድሮ ዕቃ ቤት የነበረውና ሙዚየም ቤት ያለው አሁን እሱም ራሱ ላይ አሁን ሰጎን እንቁላሉ እዛው ላይ ተሰክቶ ይገኛል። እዚህ ስንመጣ የቅዱሳት መጽሐፍት ናቸው እነዚህ እንግዲህ በንጉሥ ሳህለ ሥላሴ ጊዜ ታቦቱ ከቲሳ ተክለ ሃይማኖት ሲመጣ ታቦቱ ጋር አብሮ የመጣ ድርሳ ነማዊ ና ድርሳ ነማ በጽዮን ይባላል እሱ አለ እዚህ ደግሞ የዜማ መጽሐፍ አለ ደጃቸውን ለገብርኤል የሰጡት እዚህ ደግሞ ስንክሳር የአመቱ ስንክሳር ሁለት ትልልቆች መጽሐፍቶች ናቸው ያሉት ከመስከረም አንድ እስከ የካቲት ሰላሳ ከመጋቢት አንድ እስከ ጳጉሜን አምስት ድረስ የሚነበቡ ስንክሳር የሚባሉ መጻሕፍት ሲሆ ስንክሳሮች እንግዲህ የጻድቃን የሰማዕታትን የደናግል መነኮሳትን ስለ እግዚአብሔር ብሎ ሲያገለግሉ የነበሩ ሰማዕታትን ሁሉ የሚዘክሩ ናቸው። እዚህ ስንመጣ እንግዲህ ይህ የሚታየው ስዕል መድኃኒዓለም ኢየሱስ ክርስቶስ በእለተ ዓርብ በተሰቀለ ጊዜ የደረሰበትን ግርፋትና የደረሰበትን መከራ የሚገልጽ ነው። አክሊለ ሦክ ይባላል። አክሊለ ሦክ ይህን እንግዲህ ዘውድ ደፋን ል ሲሉ አይሁዶች ሾው ጎንጉኖ በከበሬ የተሰራ ሾው ጎንጉኖ በራሱ ላይ የደፉበት ነው። ይህንን ስዕል እንግዲህ በ1916 ዓ ም በአንድ ግለሰብ ተሰርቶ ለዚህ ለቀራን ብርሃን ቤተክርስቲያን መታሰቢያ የሆን ዘንድ የተሰጠነው ነው። በንግስት ዘውዲቱ ጊዜ ይህ እዚህ ያለውን ፍርስራሽ እቃዎች ስንመለከት አጼ ምኒልክ በነገሱ ጊዜ መጀመሪያ እንጦጦ ማርያም ከመስራታቸው በፊት እዚህ መጥቶ የአያታቸው የሰሩትን ቤተክርስቲያን በማየት ይህንን መስራት አለብኝ ብለው በዋጅ አስነግረው ቤተክርስቲያኑ መሰራት እንዳለ በዋጅ ካስነገረው በኋላ ወደ ኢየሩሳሌም መቶ ግመሎችን ልከው ከዛ ጌታ ከተሰቀለበት ጎልጎታ ከቀራንዮ በመቶ ግመል አፈር አስጭነው ወደዚህ አምጥተው ይህን ግቢውን በሙሉ ከዘሩ በኋላ ይህን ቤተክርስቲያን በእንደዚህ አይነት ክብ ቤተክርስቲያን ሰርተው ሊገለገሉ ሲፈልጉ ማለት እንግዲህ በዚያን ጊዜ የነበሩት ከተሰራ በኋላ የነበሩት መገልገያ ቁሶች ይሄ መንበሩ ነው። ይሄ ደግሞ ከላይ መብራት እንደ አምፖል ይበራበት የነበረ ክብ ቤተክርስቲያን ስለነበረ የዛን ጊዜ እሳቸው ያሰሩት ነው። ይህ እንግዲህ ደግሞ ከዛ በኋላ ይህ ቤተክርስቲያን ከተሰራ በኋላ በወቅቱ የነበሩት መኳንንት ደጃን ወልደ ገብርኤል በሻ ይባላሉ። እሳቸው የዚህ ቤተክርስቲያንም ገበዝ የቤተ መንግስቱም ደግሞ ኃላፊ ስለነበሩ እሳቸው ይህን ቤተክርስቲያን ሲያስገለግሉ ይህንን በ 1910 ዓ ም ደወሉን ለእሳቸው ያስረኩናቸው። ይሄ ጋን ደግሞ ራሱ አሁን ወደ 160 ዓመት የሚሆነው ጋል ነው። እንግዲህ በዚህ ሙዚየም ውስጥ እንግዲህ እስካሁን ካየናቸው ቅርሶች መካከል በጣም ሊታይና ሊነገርለት የሚገባ አንድ ቅርስ አለ። ይኸውም መስቀል ነው። የመጾር መስቀል ነው። ይህ መስቀል የምታዩት የሚስታዩት መስቀል ነው፣ ግን እንዲህ በሚነካበት ጊዜ ፌክሲብል የሆነ ነገር ነው እና ያው ለረዥም ጊዜ ነው የተቀመጠው። ብዙ እንትን አይባል ይሰበራል እየተባለ ስለሚታሰብ ይህን መስቀል እንግዲህ በወቅቱ የአጼ ምኒልክ የውጭ ጉዳይ ተላላኪ የነበሩት እና ሰራተኛ የነበሩት ሙሴ ቦጎሲያን የሚባሉ አርመናዊ ናቸው። እሳቸው ከውጭ ያው የሚላኩበትን ይዘው ሲመጡ በዛው ይህን መስቀል ይዘው መጥተው ለቤተ ክርስቲያን አስገብተዋል። ግን ይህ መስቀል በመሻ መረትምረት እንደተሰራ አይታወቅም። የተሰጠበት ጊዜ ብቻ ነው ላይ የተጻፈው እና ደግሞ ቁሱ ራሱ የተሰራበት ቁስ ምንም ነገር አይታወቅም። በቃ አሁን ከላይ ተነፍቶበት ነው እንጂ መልኩ ይሄ እጀ ላይ ያለው ይህን መልክ ነው የሚመስለው። አሁን እንደዚህ ሲነካ ልምጥ ልምጥ ነው የሚለው እና በ1910 ዓ ም እኛ ሙሴ በጎሳያን የሚባሉት አስቀምጠውታል እዚህ ቦታ በዚህ በስተ ምስራቅ በኩል ይሄ ሙዚየም ከመሰራቱ በፊት ሙዚየሙን የነበረበትና ቅርሳ ቅርሱ ንዋየ ቅዱሳቱ በአጠቃላይ ጥንታዊ ቅርሶች የነበሩበት የደጃት ወልደ ገብርኤል ቤት የነበረ አለ። አሁንም በቅርስነት ተመዝግቦ ይታያል ማለት ነው። ሌሎቹም እነ ጳውሎስ ኞኞ መቃብር እዚህ ግቢ ይገኛል። ሌሎቹ ተመሳሳይ ቤቶች ከጥንታዊነቱ ጋራ ተያይዘው በጥንት የነበሩ በድሮ የነበሩ ቀደም ሲል ቀድሞ ዘመን የተሰሩ ቤቶች እንዳሉ ከዚሁ ጋራ ከቤተ ክርስቲያኑ ጋራ የሚታዩ ጎን ለጎን እነዚህ ናቸው። ከአዲስ አበባ ብዙ ምእመናን ወጣቶች ሰንበት ትምህርት ቤት ማህበራት እየመጡ በመጎብኘት ላይ ይገኛሉ። አሁንም በሀገር ውስጥም በሀገር ውጭም ያላችሁ ኢትዮጵያ ኦርቶዶክስ ተዋሕዶ አማኞችም ከእምነቱም ውጭ ያላችሁ የሀገራችሁ ታሪክና ቅርስ መታችሁ ማየትም መጎብኘትም ትችላላችሁ ማለት ነው። ደብራችንም እጅግ በጣም ውብና በጣም የሚማርክ በጣም የሚያስደስት እዚህ ሲመጡ የመቶ ዘጠና ምናምን እድሜ ስብሐተ እግዚአብሔር የተደረሰበት ምስጋና የተመሰገነበት አምልኮተ እግዚአብሔር የተፈጸመበት የተከናወነበት ቅዱስ ቅዱስ ቅዱስ እግዚአብሔር አሸናፊ ተብሎ የተመሰገነበት ኃያል እግዚአብሔር ተብሎ የተመሰገነበት ልዩ መዓዛ ልዩ ጣዕም ያለው ቦታ ስለሆነ ያው እዚሁ እየመጣችሁ ጸሎት ብታደርጉ መድኃኔዓለም ጸሎት ሰሚ ስዕለት ሰሚ ስለሆነ እዚሁ እየመጣችሁ እንድትሳለሙ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም በዓል